የሃያኛው መቶ ክፍለ ዘመን መጀመሪያ ሩሲያ በታሪኳ ታይቶ ለማያውቅ ታላቅነት የበቃችበት ነው። ሶቪየት ኅብረት ተብላ ግዛቶቿ በእጅጉ መስፋት ብቻ ሳይሆን የነበረችው የሶሻሊስት ኮሚኒስት ሥርዓት የዓለምን እኩሌታ መሸፈኑም እውነታ እንጂ ከዛም በላይ የሌላው ጎራ ኢምፔሪያሊዝም መሪ አሜሪካንን በኀያልነት ትፎካከርም ነበርና። ይኸው የሃያኛው መቶ ክፍለ ዘመን ሊያበቃ ሲልም የታላቁ አገር ኀያልነት ሳይጠበቅ እንደ ጉም በነነ። ለዓለም ያበረከተችው የሶሻሊስት ኮሚኒስት ሪዮት ወደቀም፣ ታላቋም ሶቪየት ኅብረት ተበታተነች። እናም ትንሿ ሩሲያ እንደ ገና ብቃለች። በዚህ ጊዜ ደግሞ በእጅጉ የተዳከመች ለመሆኑ በቃች። ቢዘገይም እንደቀደመው ባይሆንም ከተናቀችበት ቀና ማለቱ አልቀረም። በዚህ ረገድ የበዛውን የታሪክ ድርሻ የሚወስዱት ቭላድሚር ቭላድሚሮቪች ፑቲን ናቸው። ሰሞኑን አሜሪካና አጋሮቿ ሩሲያ ፍንጫ ድረስ መጥተው በዩክሬን ጉዳይ ጣልቃ በመግባት ፖለቲካውን አጡዘውታል። ሩሲያ ደግሞ ወደ ጥቁር ባሕር የመውጫ ሁነኛ በሯን ማጣት አይሆንላትም እና የክሪሚያን ግዛት በጥበብም በጉልበትም በእጇ ልታደርግ ተቃርባለች ከአሜሪካና አጋሮቿ ዛቻው ማስፈራራቱም እንደቀጠለ ቢሆንም ይህ ደግሞ ያለ ፑቲን ብልህና ደፋር አመራር አይሆንም መባሉ ነው የዛሬ ነገር መቆያችን እንዲሆኑ ምክንያት ይሆነን። ቪላድሚር ቭላድሚሮቪች ፑቲን ነው ሙሉ ስሙ። በቀድሞ ታላቋ ሶቪየት ኅብረት ሌኒንግራድ፣ በአሁኗ ሩሲያ ደግሞ ቅድስት ፒተርስበርግ ከተማ ነው የተወለደው፣ እንደ ጎርጎሮሳውያን የዘመን አቆጣጠር በ1952። እናት ማሪያ ኢቫኖቫ ፑቲና የፋብሪካ ሠራተኛ ሲሆኑ፣ አባት ቭላድሚር ስፕሪዶኖቪች ፑቲን የባሕር ኃይል አባል ናቸው። የቤተሰቡም ታሪክ ሲገለጥ ቀዳሚ አስገራሚ ታሪክ የሚሆነው የዘር ግንዳቸው ካያትየው በዘለለ የማይታወቅ የመሆኑ ምስጢር ነው። የቤተሰቡ የክብር ስም ፑቲን ከአያታቸው ስፕሪዶ ኢቫኖቪች ጀምሮ የተመዘገበ ነውና፣ ከዛ ቀደም እንደ አገራችን ባህል እንኳን ሰባት ዘር ይቆጠር ቢባል ፈልገን አጥተናል ነው የሚሉት የፑቲን ታሪክ አጥኚዎች። እኚህ የቤተሰቡ የክብር ስም እንደ መጠሪያ ተጀመረባቸው የሚባሉት ስፕሪድኖ ኢቫኖቪች ደግሞ ከታላቋ ሶቪየት ኅብረት መሪዎች ጋር በመያያዝ በቅርበት ስማቸው የሚነሳ የቤተሰቡ ብቸኛ ሰው ናቸው። የሶሻሊስት ሶቪየት ኅብረት አባት የሚባለው ቪላዲሚር ሌኒን የምግብ አብሳይ ነበሩና ከሌኒን ሞት በኋላም የባለቤቱ ናዴዝዳ ክሩፕስካያም ምግብ አብሳይ ሆነው ቀጥለዋል። ጆሴፍ ስታሊንም እንዲሁ በምግብ ሠራተኛነታቸው ማገልገላቸው አልቀረም። በስተመጨረሻ ዘመናቸው ለታላላቆቹ ሹሞች፣ ለሶቪየት ኅብረት ማዕከላዊ ኮሚቴ አባላት በሞስኮ የምግብ አብሳይነት አገልግሎታቸውን እስከ መስጠትም ደርሰዋል። በዚህ ጊዜ ነው ፑቲን አያቱን ከነተከበረው ሥራቸው በታላቋው ሞስኮ በመገኘት የጎበኛቸው። የፑቲን የልጅነት ዘመን እየተለየ የሚባለው ከመደበኛ ትምህርቱ ጎን ለጎን ገና የስድስተኛ ክፍል ተማሪ እያለ ወደ ማርሻል አርት መሳቡ ነው። ሳምቦና ጁዶ እየተማረ በስታሊን ዘመን በተሠሩ ፊልሞች እንደሚያያቸው ምርጥ የሀገሩ ሰላዮች ያስመስል ነበር ይባልለታል። ሰላይ የመሆኑ ጥማቱ በፍላጎት ብቻ ሳያበቃ የማይቻለውን ይሞክር ዘንድ ገፋፋው። ገና በለጋ ጉርምስናው የ16 ዓመት ወጣት እያለም ወደ ሞስኮ የሶቪየት የስለላ መሥሪያ ቤት ኬጂቢ አቅንቶ ሰላይ መሆን እፈልጋለሁ ሲል የቅጥር ጥያቄውን አቅርቧልና። የወጣቱ ፑቲን ድፍረት ለኬጂቢ ሰዎችም መግረሙ አልቀረም። አንተ ጎረምሳ፣ ኬጂቢ የሚፈልገውን ያለበት ድረስ አስሶ ይቀጥራል እንጂ ቅጠሩኝ ብሎ የመጣን አይቀበልም፣ ወደ ቤት ተመለስ ሊሉትም ግድ ሆነባቸው። የልቡ ፍላጎት ያልሰመረለት ወጣቱ ፑቲን ወደ ሌኒንግራድ ዩኒቨርስቲ ተመልሶ ሕግን ማጥናት ጀመረም። በዚህም የዩኒቨርሲቲ ቆይታው በተለይ በዓለም አቀፍ ግንኙነት ላይ ማተኮሩ ይነገራል። በሌኒንግራድ ዩኒቨርስቲ ቆይታው ሁነኛ ከሚባሉ ክስተቶች አንዱ የኮሚኒስት ፓርቲ አባል መሆኑ ነው። ይህም ታላቋ ሶቪየት ኅብረት ፈራርሳ ኮሚኒስት ፓርቲው እስኪታገድ ድረስ የዘለቀ ሆነም። ሌላው በዩኒቨርስቲው የሕግ መምሩ አናቶሊ ሶፕቻክ ጉዳይ ነው። አናቶሊ ሶብቻክ ፑቲን በዓለም አቀፍ ግንኙነትና በሕግ ያለበትን ጥም ያረኩለት መምህሩ ናቸው ይባላል። የሁለቱ ግንኙነት ግን ከዛም በላይ በኋለኛው ዘመናቸው ይቀጥላል። ፑቲን ከሰላይነት ወደ ፖለቲካ ይገባ ዘንድ ሁነኛ ሰው አናቶሊ ሶብቻክ ናቸውና። ፑቲን ከልጅነቱ ጀምሮ የነፍሱ መሻት የነበረውን የስለላ ሙያ ከተለመደው መንገድም ወጥቶ ሊያገኘው ቢጥርም አልሆነለትምና በሌኒንግራድ ዩኒቨርስቲ የሕግ ትምህርቱን መከታተሉ አልቀረም። ይሁንና ትምህርቱን የፈለጉትን ቢያጡ ያጡትን ይቀላውጡ ዓይነት አልሰነፈበትም ይላሉ የታሪኩ አጥኚዎች። ይልቁንም ይበልጥ ተግቶ

ፑቲን የዛ ትውልድ አካል ነው። በ1975 ኬጂቢን ከተቀላቀሉት አንዱ ነው። በስታሊን የተፈጸሙትን ወንጀለኞች በደንብ ያውቃሉ የሶቪየት ምስጢራዊ ፖሊስ የተጫወተውን ሚያ እንዲሁ። ይህ ደግሞ ለፑቲን የልጅነቱን መሻት ብቻ ሳይሆን ያገኘበት የህይወት ጥሪውን መጀመሪያ ለመሆን በቃም። በዛው ሌኒንግራድ በሚገኘውና በሚስጥር ስሙ አራት መቶ አንደኛ በሚባለው የኬጂቢ ማሰልጠኛም አደገኛውን የዓለማችንን ሙያ ስለላን ተቀላቀለ። ለአንድ ዓመት የዘለቀውን የኬጂቢ የስለላ ሥልጠና ፑቲን በበዛ ፍቅር ተከታትሎ በታላቅ ስኬት እንዳጠናቀቀው ይነገራል። የስለላን የውኑን ዓለም ደግሞ የተቀላቀለው በኬጅቢ ቆይታው የዘለቀበትና የሰለጠነበት ሊሆን የበቃውን የጸረ ስለላ ክፍል ሆነ። በሌኒንግራድ የጀመረው የስለላ እንጀራ የውጭ ኃይሎችን መከታተል ለውጭ ኃይሎች የሚሰልሉ የሀገር ከሃዲዎች በፖለቲካ ቋንቋ ወኪሎች፣ በስለላ ቋንቋ በማደን ነውና በተለይም በሌኒንግራድ የነበሩ የምዕራባውያን ቆንስላዎች የፑቲን ንስራ አይኖች በጥልቀት የሚያሰሳቸው ለመሆን በቁም የምዕራባውያኑ መረጃ አቀባይ የሶቪየት ዜጎችን በሙያው ቋንቋ ወኪሎችን በመላው ሌኒንግራድ ሌት ከቀን ማደን በፍቅር የሚያከናውነው ነበር ይባልለታል። መቼም የሰላይ ሥራ በይፋ አይነገርም። ስኬቱ መገለጫ ግን በሙያው የሚያልፈው የእድገት እርከን ነው ይላሉ ተንታኞቹ። እናም ፑቲን ወደ ኬጅቢ ኤስ ወደተባለው ዳይሬክቶሬት ማደጉ ማሳያ ነው ይላሉ። በስለላ ህጋዊ የመረጃ ስብሰባ የሚባል ባይኖርም ዳይሬክቶሬት ኤስ ግን ህገወጥ የመረጃ ሰብሳቢ ክፍል በመባል ይታወቃል። ከድብቁ የስለላ ዓለም ይበልጥ ድብቅ የስለላ ከዋኝ እንደማለት ነው። የክፍሉ አባላት ደግሞ በፍጹም በፍጹም በይፋዊ ስማቸውና ሰላይነታቸው የማይታወቁም። ግና የሐሰት ስምና የሙያ ድርሻ በመጠቀም መረጃን ከድብቁ ምንጭ በስውር መቅዳት ነው። ሰላዩ ይፋዊ ሽፋን የማይደረግለት በመሆኑ ከሙያው አደገኛ የመስክ መሞሸላለቅ፣ መጠላለፍና መገዳደል መትረፊያው የግለሰቡ ጥንካሬና የዘረጋው የጎዳና ቡድን ብቃት ብቻ ነው። ፑቲንም ለዚህ ክፍል መታጨቱ ብቻ ሳይሆን በወቅቱ ሶቪየት ኅብረት ከአሜሪካ ጋር የቀዝቃዛውን ጦርነት በምትፋለምበት ግንባር ምሥራቅ ጀርመን መመደቡ ነው የስኬቱ አመላካች የሚሉት ተንታኞቹም። በእርግጥ በጀርመን የሶቪየት ኅብረት ኤምባሲም አስተርጓሚ የሚል የይፋ የሥራ ድርሻ ቢለጠፍለትም የፑቲን ዋነኛው ሥራ ግን የድብቁ የስለላ ዓለም ይበልጥ ድብቅ ሰላይነት ነው። ከሥራውም ቀዳሚ ከወቅቱ የምሥራቅ ጀርመን የስለላ ድርጅት ስታሲ ጋር በመሆን የውጭ ዜጎችን ለወኪልነት መመልመል ነው። በተለይ የድሬስደን ቴክኖሎጂ ዩኒቨርሲቲ የድብቁ ሥራው የምልመላ መስክ እንደነበረ ይነገርለታል። በምሥራቅ ጀርመን ቆይታውም የበረከቱ ወኪሎችን ለሶሻሊስቱ አገር ያገለግሉ ዘንድ መልምሎ ወደ ምዕራብ አገራት በተለይም ወደ አሜሪካ ልኳል ይባላል። በዚህም የሌተናል ኮሎኔልነት ማዕረግ ለማግኘት በቅቷል የሚለው አሉ። በተቃራኒው የምዕራባውያንን መገናኛ ብዙን በመከታተል ሪፖርት ከመጻፍ የዘለለ አልሠራም የሚሉ ጥቂቶችም ቢሆን አልታጡም። ይሁንና እነዚህ ተችዎች በማረ ከፍ ከፍ ለማለቱ ምክንያት ያጥራቸዋል። በዚህ የጀርመን ቆይታው በፑቲን ሕይወት የማይረሳው የሶሻሊዝም ሥርዓት መንኮታኮት ተከትሎ የበርሊን ግንብ ሲፈርስ በዛው መገኘቱ ነው። የሀገሩን ጥቅም ለማስጠበቅ ተጨማሪ ጦር እንዲላክለት ወደ ሞስኮ መልእክት ቢልክም ሰምተው እንዳልሰማ አፍንጫ ሐላስ፣ ነበር የተባለውም ይህ ክስተትም ቭላድሚር ፑቲን አገሩም እሱም እንደተከዱ የቆጠረበት የወቅቱ አሳዛኝ ገጠመኝ የመጀመሪያው አይረሴ ጠባሳ የሌለው ቁስለት እንደሆነ ይነገራል። ቭላድሚር ፑቲን በምስራቅ ጀርመን የሀገሩንም የራሱንም የመከዳት ጠባሳ እንደያዘ ወደ ሀገር ቤት ተጠራ። የስራ ቦታውም በትውልድ ከተማው ሌኒንግራድ በሚገኝ የስለላ ተቋሙ ኬጂቢ ቅርንጫፍ ሆነም። የወቅቱ ሥራውም ሆነ በታላቂቱ ሀገር እየነፈሰ የነበረው የለውጡ ሽንፍር ይበልጥ የልቡን ቁስል የሚጨምር እንጂ የሚጠግን አልነበረም። ታላቋ ሶቪየት ኅብረት ኃያልነቷ እያከተመ ወደ ትናንሽ ሀገራት እየተሸነሸነች ነበርና በተለይ ደግሞ ሶቪየት ኅብረትን አፈራረሱ የሚባሉት ሚካኤል ጎርባቾቭን ከሥልጣን ለማስወገድ በኬጂቢ የሚደገፍ መፈንቅለ መንግሥት መክሸፉ የፑቲንን የሕይወት መንገድ የለወጠ እንደሆነ ይነገራል። ከልጅነቱ ጀምሮ ሊቀላቀለው ተመኝቶ 16 ዓመታት ያህልም ያገለገለበትን ሰላይነት ቢከብደውም ለመተው ወሰነም። በሀገራችን ቀን እስኪያልፍ አልፍ የአባቴ ባሪያ ይግዛኝ አይነት አልነበረም የፑቲን ማሊያ መቀየር። ይልቁንም እንደ ምርጥ ሰላይነቱ የምትፈልገውን ለማግኘት ለጊዜ የማትፈልገውን ሥራ የሚለውን መርህ ተከተለ እንጂ። ዘ አይዲያ ኢዝ ፕሮባብሊ ቱ አይደንቲፋይ ፒፕል ሁ አር ጎይንግ ቱ ቢ ሜጀር ፖለቲካል ፕሌየርስ ኢን ራሺያ በመጪዎቹ አምስት አስር 15ና 20 ዓመት በሩሲያ ፖለቲካ ወሳኝ ሚና ያላቸውን ሰዎች ፈልጎ ማግኘት ነበር ቀዳሚው ሐሳብ። እናም በእነዚህ ሰዎች ዙሪያ በቂ የኬጂቢ ሰዎችን ማስቀመጥ፣ ምክንያቱም እነዚህ ሰዎች ወደሚቀጥለው የፖለቲካ ሥልጣን ከፍ ሲሉ የኬጂቢ ሰዎችም አብረው ይዘልቃሉ ማለት ነው። እናም ከኮሚኒስት ፓርቲ አባልነቱ ከኬጂቢም ተቀጣሪነቱ በፈቃዱ ለቀቀም። ፖለቲካንም አዲሱ እንጀራ አደረገው። ለዚህ ደግሞ የቀድሞው የዩኒቨርሲቲ የሕግ ቀለም አባቱ የነበሩት ፕሮፌሰር አናቶሊ ሶብቻክ አዲስ ፓርቲን በመቀላቀል ነው። የፕሮፌሰሩ ፓርቲ ደግሞ በሞስኮ የክሬምሊን መንበር ላይ የተቀመጡት የቦሪስ የልሲን የለውጥ ፓርቲ ቅጥያ ነው። በእርግጥ ፓርቲው የታላቋ ሶቪየት ኅብረት ተኪ የተባለችውን ሩሲያን የመምራት አቅሙ እንደሌለው ፑቲን ገና ከጀምሩ ተረድቶታል። ግና ሀገር ስጠፋ በዝምታ ከመመልከት የሩቁን አልሞ ፓርቲውን መቀላቀሉ ይነገራል። ቀድሞ በተማሪነት የሚያውቁት ፕሮፌሰሩ ደግሞ ስሟ ወደ ቅድስት ፒተርስበርግ ለተለወጠችው ከተማም ከንቲባነት ይበቁ ዘንድ የሰላዩ ፑቲን ችሎታና የግንኙነት ሰንሰለት እንደሚጠቅማቸው አላጡትም። የምርጫ ዘመቻቸውንም መሪ አድርገው ሾሙት። ፑቲንም የበቃ አስተባባሪነቱን አስመስክሮም ለከንቲባነት አበቃቸው። ለውለታውም የምክትል ከንቲባነት መንበር ተሾመም። በተለይም የውጭ ግንኙነትና መዋለ ንዋይ መሳብ የተጣለበት ኃላፊነት ነበረ። ይህ ደግሞ በዘመኑ ፋሽን የነበረውን የመንግሥትን ሀብት ወደ ግል ይዞታ ማዛወር ፕራይቬታይዜሽን መምራት ማለት ነበር። በሌላ ቋንቋ በታላቋ ሶቪየት ህብረት ዘመን ይበላውን የማያስብ ሕዝብ በረሃብ መቆላቱን ለሚመለከተው ፑቲን ይህ የሚዋጥለት አልነበረም ይልቁኑ በተለይ የነዳጅ ማውጫዎችን በመንግሥት እጅ ቆዩ ዘንድ ታገለም ነዳጅ ለምግብ የሚል አሰራርንም ዘርግቶ ነዳጅ እየሸጠ ምግብን በማስገባት ላይ ጠጋም የትውልድ መንደሩን ሌሊንግራድ በዘመኑ ስያሜ ቅድስት ፒተርስበርግን ሕዝብም ከረሃብ ታደገው ከረሃብ የታደግከ ልጃችን ፑቲን ዕድሜ ይርዘም ሹመትህ ይደርጅ የሚል ምርቃትም ከሕዝቡ አተረፈም ፖለቲከኞች ግን ምዝበራ ተፈጽሟል ሲሉ መክሰሳቸው አልቀረም። ህዝቡ ግን የመንግሥትን ሀብት ወደ ግል በማዛወር ስም ስላልሸጠላቸው ነው የዘመቱበት በማለት ከጎኑ ቆመም። በእርግጥ ፖለቲከኞችም ከመንበሩ የነቀንቁ ዘንድ አልተቻላቸውም። ፑቲን የህዝቡን ረሃብ ይታደግ ዘንድ የነዳጅ ማውጫዎችን እንዳይከስሩ እየተጋ ነዳጅም እየሸጠ ምግብ በማቅረብ ነበር የተጠመደውም። የፕሮፌሰር አናቶሊ ሶብቻክን ለድጋሚ ምርጫ መወዳደርን ከቁም አልቆጠረውም። እናም ዘዋሪውን ያጣው የፕሮፌሰሩ ምርጫ ዘመቻ በሽንፈት ተጠናቀቀ። ፕሮፌሰሩ ወደ ዩኒቨርሲቲ ሲመለሱም፣ ብላድሚር ፑቲን ግን ወደ ሞስኮ ተጠራ። ቭላድሚር ፑቲን ወደ ሞስኮ የተጠራው በቅድስት ፒተርስበርግ ውጤታማነቱ እንደሆነ ይነገርለታል። በዚህ የሚቀርበው አመክዶ ደግሞ የፕሬዝደንቱ ንብረት አስተዳደር ክፍል ምክትል ሆኖ መሾሙ ነው። የቀድሞዋን ሶቪየት ኅብረትና የኮሚኒስት ፓርቲውን ንብረቶች ከውጭም ከአገር ውስጥም ወደ አዲሲቱ አገር ሩሲያ ንብረትነት ማዛወር ነበረ ኃላፊነቱም። ሞስኮ በዘመኑ የመንግሥትን ንብረት ወደ ግል በማዛወር ስም በሙስና የተጨማለቀች መሆኗን የተረዳው ፑቲን ውስጥ ውስጡን በሀገር ሀብት ስርቆት እጃቸው ያላደፈ ወዳጆች ማፍራት ላይ ማተኮሮ አልቀረም። ጎን ለጎንም በፖለቲካ መሰላሉን ከፍ ከፍ ለማለት የቦሪስ ኤልሲን ታማኝ መሆን የግድ መሆኑን ባይወደውም ተቀብሎታል። በስለላ የበቃ ክህሎቱም የፖለቲካውንም ጫወታ ሰልጥኖበት ተመልሶ ለመጨበጥ ይመኘው ለነበረው መንበር በቃም። የቀድሞውን ኬጂቢ የተካው አዲሱን የስለላ ተቋም ኤፍኤስቢ ኃላፊነትን ሞስኮ በገባ በሁለት ዓመቱ በእጁ አደረገም። እንጠብቀው የነበረ ዘመንም መጣ ሲል በይፋ ተናገረም። ይሁንና ከጀርባ መዘወሩን ነበር የመረጠው። ሊጫወትበት የተመቸ ድልም ተፈጠረለት። ይህም በክሬምሊን ቤተ መንግሥት ዕድሳት ሙስና ተፈጥሯል በሚል ስዊዘርላንድ ምርመራ ይካሄድ ዘንድ መጠየቋ ነው። የቤተ መንግሥቱ ዕድሳት ናቬትካ ከሚባል የሱስ ኩባንያ ጋር ነበር የሚካሄደው። ስዊዘርላንድም ሕገ ወጥ የገንዘብ ዝውውር በባንኮቼ አግኝቻለሁ ባይነበረች 1,000 ዶላር የሚያወጣ የበር ዕድሳት በ12 ሺ ዶላር መሰራቱን ሰነዶች ያመለክቱ ነበረም። በስዊዘርላንድ ሉጋኖ የሚገኘውን ማስታወቂያ ይቸዋለሁ። በማስታወቂያው አንዱ ትልቁ ስኬት የ1200 ዶላር በር ሶክሪምሊን በ1200 ዶላር መሸጡን ያስነግር ነበር። አንድ በር ልብ በል። አንድ በር ብቻ አጠቃላይ ሙስናው እስከ 350 ሚሊዮን ዶላር ይገመታል። ነገረ ሙስናው ወደ ፕሬዝደንቱ ቦሪስ የልሲን ያነጣጠረ መሆኑ ነው። አስቸጋሪነቱም መረጃው በትልቅ ጥራስ ተጠቅልሎ ወደ እኔ መጣ። በጠረጴዛ ላይ ያስቀመጥኩት፣ ልከፍተውም አልፈለግኩም ነበር የሆነ መጥፎ ነገር ይዞ እንደሚመጣ ይሰማኝ ነበር። በእርግጥም እንደገመትኩት በእኔ ላይ ሁሉን ነገር ወደ መጥፎ የቀየረ ነበር። ምርመራው ከሚመርመረው የባንክ ሂሳብ የልጃቸው ታችያና አንዱ ነውና ምርመራውን የሚመሩት የወቅቱ ዋና ዩኒ ሱኩራቶቭ ወደ ስለላ ተቋሙ ኃላፊ አምርተው ድጋፍ መጠየቃቸው አልቀረም። ፑቲንም ከጎን ነኝ አላቸው። ከፑቲን በጎ ምላሽ ያገኙት ሱኩራቶቭ በስለላ ተቋሙ ልዩ ማረፊያ ዘና ብለው ሌሊቱን አሳለፉም። የፑቲን የስልጣን ሚዛን ጠብቆ መጫወትም ለመጀመሪያ ጊዜ የተገለጠው በዚህ ወቅት ነው ይባላል። የዋና አቃቢ ሕጉ ዘመቻ የልሲንን ብቻ ሳይሆን ከስልጣን የሚያስወግደው ሩሲያንም ለአደጋ እንደሚዳርግ ፑቲን ልብ ብሏል ይባልለታል። ሙስና መፈጸሙ ባይካድም ለሀገር ሲባል የአቃቤ ሕጉን ዘመቻ መቆም የግድ ነበር እንደ ፑቲን። እናም በስለላ ተቋሙ የእንግዶች ማረፊያ ዋና አቃቤ ሕጉ ከሦስት ሴቶች ጋር ሌሊቱን ሲላላሱ ያደሩበትን ፊልም በቴሌቪዥን ለቀቀው። የቪዲዮ ካሴቱን በማጫወትበት ጊዜ በጓደኞቼ እና በሥራ ባልደረቦቼ ተከብቤ ነበር። ሁሉም ስለሚያዩት ሰዎች ማንነት ለመገመት እየሞከሩ ነበር። የሦስቱን በእርቃን የምናያቸውን ሰዎች ማንነት እየገመትን ነበር። በተለይ የምናየው ሰው የሩሲያ ዋና አቃቤ ሳይሆን አይቀርም የሚል ግምታችን የበዛ ነበር። ይሁንና ሙሉ በሙሉ እርግጠኛ መሆን ግን አልቻለም። ይህ በስለላ ዓለም የተለመደ የሰብዕና ግድያን ያለ ፑቲን ማንም አይፈጽምም ይላሉ ተንታኞቹም። በእርግጥም ፑቲን በይፋ ፊልሙ የማያጠራጥር እውነተኛ ነው ሲል ለጋዜጠኞች ማብሰሩም የሴራ ዋነኛ ከዋኝነቱን አረጋገጠም። እንደ ታቀደውም ዋና አቃቢ ጉ ከጨዋታ ውጭ ሆኖ ፑቲንም የኤልሲን ቀኝ እጅ መሆኑ ተረጋገጠም። ፑቲን በእርግጥ በሶክራቶቭ ሴራ በቀጥታ ራሱን እጁን አስገብቷል። ሴራውን የሚመራው ራሱ ነው። ይህ ደግሞ የልሲንን በጣም ያስደሰተ ነበር። የስለላ ብቃቱን በፖለቲካውም የሰለጠነበት ቭላድሚር ፑቲን ከሦስት ጠቅላይ ሚኒስትሮች አንዱ ተደርጎ በቦሪስ የልሲን ለመሾም በቃም። እሳት ሰላይ የሆነው ፑቲን በህመምም በስካርም በአደባባይ ጭምር ከመሪ የማይጠበቅ ባሕሪ የሚያሳዩት የልሲን ስጋቱ እንዳልሆኑ ያውቅ ነበረ። ይልቅም ቤተሰቡ በሚል ስም የሚታወቁት ጊዜ ቱጃር ያደረጋቸው ስብስብ እንጂ። የቡድኑ አባላት ደግሞ የየልሲን ልጅ ታቲያና፣ በስተኋላ ባለቤቷ የሆነው ዩማቬሽ ናጠጣብታም የሆኑት ቦሪስ ቦርዞቭስኪና ሮማን አብራሞቪች ናቸው። ቤተሰቡ የተባለው ቡድን ታዲያ መንግሥት እስከ መዘወር የደረሰ ነበረ። የኤልሲን ቅርብ በሆኑ ሰዎች መልካም ፍቃድ ነበር ሁሉ ነገር የሚሆነው። የእሳቸው ወሳኝነት እምብዛም ነበር። የቤተሰቡ ኃይል ተይዞ የነበረው በእሳቸው ቅርብ በነበሩ ሰዎች ነው። እነሱ በህመማቸው የሚንከባከቧቸው የቤተሰቡንም ወጪ የሚሸፍኑ ነበሩና በሀገሪቱ ፍጹም ተጽዕኖ ፈጣሪ ኦሊጋርክስ ለመሆን በቁ። የኤልሲን መጨረሻ መድረሱ ይታወቅ ነበርና ቤተሰቡ ለክፉም አይጥላቸውን ጠቅላይ ሚኒስትር ያፈላልጉ ነበረ። የሚያቀርቡት ሁሉ ኮሚኒስቶች በበዙበት ፓርላማ ውድቅ እየተደረገባቸው ተቸገሩ፣ እንጂ ፑቲን ከዚህም ጀርባ እንዳሉ ይነገራል። የሙስናው ካርድ በእጃቸው ያለው ፑቲን ከጀርባ እጅ መጠምዘዛቸው አልቀረም። በእርግጥ ቤተሰቡ የሚባለው ቡድን ፑቲን የኤልሲን ታማኝ መሆናቸውን ቢያውቁም ለሕግ መከበር የሚታትሩና የሩሲያን ጥቅም የሚያስቀድሙ በመሆናቸው መስጋታቸው አልቀረም። የፑቲን ከጀርባ መዘወር ተሳክቶም የልሲን ሩሲያ ዓለምም ሳይጠብቅ አዲሱን ጠቅላይ ሚኒስትር ይፋ አደረጉ። ቭላድሚር ፑቲንም ጠቅላይ ሚኒስትር ለመሆን በቁም በበርካቶች ብዙም የማይታወቁት ፑቲን ሲቀድም በመንበሩ እንዳረጉ በርካታ ጠቅላይ ሚኒስትሮች ብዙም አይቆዩም የሚል ግምት ነበራቸው። በፓርላማ አብላጫ ድምፅ አግኝተው ሲዘልቁ ግን ግምታቸው የተሳሳተ ለመሆን በቁ እንጂ ብዙም ሳይቆይ እንዲሁ ሳይጠበቅ የልሲን ከፕሬዝደንትነት መልቀቃቸውን ይፋ ማድረጋቸው ደግሞ የፑቲን እጅ ጠምዛዥነት ብቃት የታየበት የጎላ ምስክር እንደሆነ ተንታኞቹ ይስማማሉ። ዛሬ እንደ ሩሲያ ፕሬዝዳንትነቴ መልእክት ስነግራችሁ ይህ የመጨረሻዬ ነው። እኔ ሄጃለሁ ስልጣኔን ለቅቄ ያለው ይህም ፑቲን በቀጥታ ለፕሬዝደንትነት ማብቃቱ ነው። ውጤቱ የመገለጫው ዋና መክኖ ግን ፑቲን በፊርማቸው ያጸደቁት የመጀመሪያው ሕግ ነው። ሕጉ የቀድሞ የተባሉት የልሲንና ቤተሰቦቻቸው በሙስና እንደማይጠየቁ የሚያደርግ መሆኑ ፑቲን ከሥልጣን ሲፈነግሏቸው የገቡትን ቃል ማክበራቸውን ያሳያል የሚል ነው ትንታኔው። ቭላድሚር ፑቲን ሰው ማለት የተገኘ ሰው የጠፋለት የሚባልላቸው አይነት ናቸው። በሩሲያ ታሪክ ከነ አሜሪካን ጋር በኃያልነት ትፎካከር የነበረችው ሶቪየት ኅብረት ፈራርሳ የተፈጠረችው ሩሲያ እርጥባናቸውን የምትቀበል ለመሆን በቅታ ነበረና፣ ብዙኃኑ የሩሲያ ሕዝብ በድኅነት የሚማቅቅና ይበላውም የቸገረው ለመሆኑ የበቃበትም ዘመን ነበረ። በሀገራችን ዋርካ በሌለበትም ቧጩም ዋርካ ይሆናል እንደሚባለው በመንበሩ የተቀመጡት የልሲን ከመሪ በማይጠበቅ ምግባር እየሰከሩ መቆም እስኪያቅታቸው በአደባባይ የሚንገዳገዱ የሴት መቀመጫን ቸብ የሚያደርጉ ለወንበሯን ሰውም ሀገርንም ያሳነሱበት ዘመንም ነበረ። የሩሲያን ጥቅም ከማስጠበቅ ይልቅ ለምዕራባውያን የተንበረከኩ መሆናቸውም፣ እንዲሁም ሲቀድም በማይታወቅ የክሬምሊን ታሪክ በሙስና መዘፈቃቸውም አይዘነጋም። በዚህ ዘመን መጥተው ሩሲያን ወደ ከፍታ ማምጣታቸው ነው ሰው የጠፋ ዕለት የተገኘ ሰው የሚያስብላቸውም። በፖለቲካው ክበብ እምብዛም አይታወቁም ነበረና የገዘፈ የመሪነት ቁመናን ለመላበስ ታዲያ ለፑቲን በወቅቱ ቀላል አልነበረም። ለዚህ ካበቃቸው አንዱ የቼቼንያ አማጽያን የሽብር ጥቃቶች እየፈጸሙ የብዙሐንን ሕይወት ከመቅጠፍም በላይ የሩሲያን ግዛት እስከ መውረር የመድረሳቸው ክስተት ነው። ይህም በሩሲያን ዘንድ ቁጣን መቀስቀሱ አልቀረም። ፑቲን በቼቼንያ አማጽያን ላይ ጦርነት ሲያውጁ ልክ እንደ ሕዝቡ በቁጣ ነበርና ይስ ከእኛ እንዳንዱ ነው የሚል መወደድን ፈጠረላቸው። እኔ እነዚህን ሰዎች ብዬ አልጠራቸውም። እንዲያውም እነሱ እንስሳም የሚባሉ አይደሉም፤ ከእንስሳም ያንሳሉ። እነሱ ጨካኝ ሆነው፣ እኛም መጨከን አለብን። ሽብርተኞችን የገቡበት ድረስ እየተከታተልን እናጠፋቸዋለን። አውሮፕላን ማረፊያ ካሉ አውሮፕላን ማረፊያ፣ መጸዳጃ ቤትም ካሉ መጸዳጃ ቤት ድረስ እንገባለን በሽንት ቤቱ ውሃ መውረጃ ውስጥ እንለቃቸዋለን። ጉዳዩ አበቃ። ከምዕራባውያን በዛ ትችት ቢሰነዘርባቸውም ፑቲን የበረከተ ኃይል ተጠቅመው የቼቼንያን አማጺያን ልክ አስገቧቸው። ከቀደሙት የሩሲያን መሪ የልሲን በተለየ ግንባር ድረስ ሄደው ጦርን በማናገር ችግር ከመፍታትም በላይ ሜዳሊያ አሸልመው ማዕረግም ሰጡ። የሩሲያ ጦር አባላትም ተረስተን የነበርነውን ያስታወሰን ሲሉ አሞገሷቸው። እኛ በጦሩ ውስጥ ለነበርነው የፑቲን ጉብኝት ከእኛ ጋር መሆኑን የሚያሳይ አመልካች ምሳሌ ነው። ሞራላችንንም ከፍ አድርጎታል። ለመኮንኖቹ ግን ከሁሉም ነገር በላይ ነበር። እሳቸው ሁሉንም ለጦሩ አስፈላጊ የነበሩ ሰነዶች ፈረሙ። ከጎርባቸው ጀምሮ ይህን ያደረገ ማንም አልነበረም። ከፑቲን በፊት ሁሉም የቃል ትዕዛዝ ነበር የሚሰጡት። ኃላፊነታቸውንም ዘንግተው ነበር። እናመሰግናለን፣ እናመሰግናለን። በወታደራዊም መስካረበኛ በመባል ስማቸው ገኖም በህዝብ ተቀባይነት ያገኙት ፑቲን የሩሲያን ሕዝብ ልብ ያገኙበት ሌላው ስኬት የምጣኔ ሀብት ዕድገት ማምጣታቸው ነው። ለማመን በሚያቀጥ ፍጥነት የሩሲያ የአገር ውስጥ አጠቃላይ ምርት ጂዲፒ በሰባ ሁለት በመቶ አሳደጉት። የሩሲያ አብዛኛው ህዝብ የዕለት ከዕለት ገቢ በሦስት እጥፍ መጨመርም ቻሉም። ድህነትና ሥራ አጥነትን በጥቂት ዓመታትም በግማሽ ለመቀነስ በመቻላቸው በአብዛኛው ሕዝብ ዘንድ ይበልጥ ለመወደድ በቁም ያለ ፑቲን መሪ የለም እስከ ማለትም ተደረሰም። በሌላው ገጽ የፑቲን ከፍ ማለት የማይወዱም አልታጡም። በተለይ ደግሞ ከኤልሲን ጀርባ መንግሥትን ይዘውር የነበረው ቤተሰቡ የሚባለው ቡድን በዚህ ረገድ ይጠቀሳል። በዘረፋ የከበሩ ኦሊጋርክ የሚባሉት የመገናኛ ብዙሃንን በአብዛኛው በመቆጣጠራቸው ለፑቲን ፈተና መሆናቸው አልቀረም። በዘረፋ ያገኙትን ገንዘብም እየረጩ ተቃዋሚ አበዙባቸው። በተለይ ከእነዚህ መሃል ሁለት አስርተ ዓመታት ሳይሞላም ከመሬት ተነስተው ቢሊኔር የሆኑት ቦሪስ ቦርዞቭስኪ፣ ሮማን አብራሞቪች፣ ሚካኤል ኮርዶቭስኪ፣ ቭላድሚር ፓቲን፣ ቪታሊያ ማልኪን ይጠቀሳሉ። ንስታ ሽ ዘሩ ዘስትሪወ ሪፖርቱ እንደሚያሳየው እጅግ መጠኑ የበዛ ገንዘብ ወደ ውጭ መሸሹ ነው። ገንዘቡን ለማስመለስም አንድ መንገድ ብቻ ነበር፣ እሱም ለዚህ ተጠያቂ የሆኑትን መክሰስ ብቻ ነበር። የህዝብ ሀብት የበሉ በሚል ፑቲን የከፈቱት ዘመቻም በዘረፋ የከበሩትን ገሚሱን ለእስር የቀረውን ለስደት ዳረገ። ንብረቶቻቸው ይመኩባቸው የነበሩ መገናኛ ብዙሃኖቻቸውም ጭምር በፑቲን ዘመቻ ከእጃቸው ተነጠቁ። ምዕራባውያን ፑቲን አምባገነን ሆኑ የሚል ተቃውሞ ቢያቀርቡም እሳቸው ግን የሚሰሙ አልሆኑም። ብዙሃኑ የሩሲያ ህዝብ ግን ደማችንን ከመጠጡት ትኋኖች ገላገለን ሲሉ መወድሳቸውን አበረከቱላቸው። የሩሲያ ታላቅነት ከጠንካራ ወታደራዊ ኃይልና የስለላ መዋቅር መመንጨቱን የሚያውቁት ፑቲን ተዳክሞ የነበረውን ሰራዊት በማጠናከር ብቻ አልተወሰኑም፣ ይበልጥ ከፍ ከፍ አደረጉትም እንጂ። ቅድሚያም የሰጡት ጦሩን በብዛት ሳይሆን በጥራት ማደራጀት ሆነም። የሩሲያ የረጅም ርቀት ሚሳኤል ምርቶችንም አበረከቱም። የአውሮፕላን ተሸካሚ መርከቦችም ይበዙ ዘንድ ተጉም። የቀደሟቸው መሪዎች ጎርባቾቭ እና የልሲን ለአሜሪካና ምዕራባውያን ተንበርክከው ከጥቅም ውጭ ያደረጉትን የኒውክሌር መርሃ ግብር እንደ አዲስም አደራጁት። የታላቂቷን አገር ብሔራዊ ስሜት ለማምጣትም የስታሊንን ዘመን ብሔራዊ መዝሙር ግጥሞቹን አሻሽለው አነበሩት። ማጭድና መዶሻ የታተመበት ቀዩ ሰንደቅንም ከተጣለበት አንስተው ከፍ ከፍ አደረጉት። ይህ በብዙሃኑ የሩሲያ ሕዝብም የሀገራችንን ታላቅነት የመለሰ መሪ የሚል መወድስ አስገኘላቸው። ሩሲያን ወደ ቀደመው ክብሯ መመለሳቸውን በማረጋገጣቸው በዓለም ብቸኛ ሀያል የሆነችውን አሜሪካ በሩሲያ የውስጥ ጉዳይ መፈትፈትሽን ብቻ ይብቃሽ አላሉም። ከዛም አልፎ በዓለም ፖለቲካ ይቀናቀኑ በቁም። አሜሪካና ምዕራባውያን አጋሮቿ ምሥራቅ አውሮፓ ድረስ ዘልቀው ላሳዩት ትንኮሳ ፑቲን የሰጡት ምላሽ የተናቀችው ሩሲያ ዘመን አብቅቶ ሀያል መሆኗን ለማሳየት በቃም። ዛሬም ድረስ በዓለም ፖለቲካ አሜሪካ ብቻዋን መፈንጨት እንዳትችል ፈርጣሟን ሩሲያ ፑቲን እንደፈጠሩ ብዙዎች ይስማማሉ። በሌላው ገጽ አምባገነን ተቃዋሚ ፓርቲዎችንና ነጻ ፕሬስን የጨፈለቁ የሚሏቸው አልታጡም። ከማሰር እስከ መግደል የበረከቱ ወንጀሎችንም ይጠቅሱባቸዋል። በአንድ ወቅት ጠቅላይ ሚኒስትር በሌላ ጊዜ ደግሞ ፕሬዝደንት እየሆኑም የሩሲያን መንበር በኃይል በመዘወር ሁለት አስርተ ዓመታት ሊሞላቸው ጥቂት የቀራቸው አምባገነንም እያሉ ይተቿቸዋል። በትችቱ ድምፃቸው ጎልቶ የሚሰማው ደግሞ አሜሪካና ምዕራባውያን አጋሮቿ ናቸው። ስድስተኛ ደረጃ ዳን ጥቁር የማርሻል አርት ቀበቶ ያላቸው ፑቲን ምንም የማይሳ ናቸው። ሙሉ በኩሉ አይነት ናቸው። ለብዙሃኑ ሩሲያውያን ከመወዳደሪያ መኪና እስከ ባሕር ውስጥ ሰርጓጅ መርከብ መዘወር የሚችሉም ለእኔ ፑቲን ምንም እንከን የማይወጣለት ምርጥ ሰው ነው። ሁሉም ወንዶች በእርግጥ ልክ እንደሱ እሱ ለመሆን መጣር አለባቸው። ጀርመንኛ፣ እንግሊዝኛና የስዊድን ቋንቋ ልክ እንደ ሩሲያ ቋንቋ የሚያቀላጥፉ የበቁ ሰላይ ምናቸውና እያወደሱ ይዘፍኑላቸዋል። በተለይ ወጣት ሴቶች ወዳጆቻቸው እንደ ፑቲን የሆኑ ዘንድም ይመኛሉ። በትልቁ ግን በሩሲያ ጥቅም ላይ የማይደራደሩ የወደቀውን ክብሯን በመመለሳቸው የበለጠ ያሞግሷቸዋል። ከሰሞኑ ደግሞ ክሩስቼቭ አሳልፎ የሰጣትን ክሪሚያን ያስመለሰ ጀግና የሚል የክብር ስም ጨምረውላቸዋል።